ሰላም ሰላም እንደምንቆያችሁ፣ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ቅጥያዎችን በመጠቀም እንዴት ቃላትን መመስረት እንደምንችልና እንዴት ደግሞ ቃላትን ማንበብ እንደምንችል የማሳያችሁ ይሆናል። እጅግ በጣም አስተማሪ ቪዲዮ ነው። ለማንበብም ትንሽ ይፈትናቸዋል። እነኝን ቃላቶችን በደንብ የምታነቡ ከሆነ የሚያስቸግራችሁ ቃላት አብዛኞቹ አይኖሩም ማለት ነው። ውድ ቤተሰቦቼ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 አንዴ ሳብስክራይብ ካረጋችሁ እንደዚህ አይነት ቪዲዮ በየጊዜው የሚለቀቀው በቀጥታ ወደ እናንተ የሚደርስ ይሆናል። ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ደግሞ ማንበብና መጻፍ ስለቻሉ እናንተም አዲስ የሆናችሁት ይህንን ቪዲዮ እንዳገኛችሁት ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑና እንድትቀላቀሉን ይሁን። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ እያደረጋችሁ ስለምታበረታቱን ከልብ እናመሰግናለን። ከዚህ በኋላም ደግሞ እንደዚህ አይነት ቪዲዮ በተከታታይ እንድንለቅ የእናንተ እርዳታ ስለሚያስፈልግ ላይ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና፣ በኦንላይን ወይም በውስጥ መስመር እያስተማርን እንገኛለን። ውድ ቤተሰቦቼ የምናስተምረው መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም እናንተ ደግሞ ይህንን ትልቅ እድል እንድትጠቀሙ በጊዜ እየመጣችሁ ከእኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም ከእነርሱ ጋር ስትፈልጉ፣ በግል ስትፈልጉ ደግሞ በጋራ ከእነርሱ ጋር መማር የምትችሉ መሆኑና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 አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው ደግሞ ቤተሰብ የሆናችሁት ላይክ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ ቪዲዮን ትጀምራላችሁ ማለት ነው። ደብተር እስክርብቶ ይዛችሁ ብትከታተሉ እየጻፋችሁ ብትማሩ የተሻለ ነው ማለት ነው። ውድ ቤተሰቦቼ፣ ቅድም እንደተናገርኩት ዛሬ ይዤላችሁ የመጣሁት አንድ ቅጥያ አለ። እሱም ምንድን ነው ካላችሁ፣ እንዲ የሚል ቅጥያ እንዲ እቺ ሶስቷ ሁሉን ጋለች። ስለዚህ እቺን በመጠቀም የተለያዩ ቃላትን እንዴት እየጨመርን ከሷ ጋር እየሰፋን እንዴት ማንበብና መጻፍ እንችላለን የሚለውን ሀሳብ ነው በደንብ ማሳያችሁ፣ እናንተ ደግሞ በትኩረት እንድትከታተሉኝ ይሁን። እነኚህ ሶስት ፊደሎች እንደ ቅጥያ ናቸው። ቅጥያ ማለት ምንድን ነው ካላችሁኝ፣ በራሱ ቆሞ ፍቺ የማይሰጥ ነገር ግን ሌላ ቃል በሱ ላይ ሲጨመር ትርጉም የሚሰጥ ቃል ቅጥያ ብለን እንጠረዋለን ማለት ነው። ውድ ቤተሰቦቼ ለዚህም ነው ለምሳሌ ቤዚካሊ ሶስት አይነት ቅጥያዎች እንዳሉ ማወቅ አለባችሁ። መነሻ ቅጥያዎች በመጀመሪያ የሚመጡት አሉ፣ አንዳንድ ጊዜ በመሀልም የሚመጡት ሊኖሩ ይችላሉና፣ መድረሻ ቅጥያዎች። ሁሌ የምንጠቀመው መነሻ ቅጥያና መድረሻ ቅጥያ ነው። ውድ ቤተሰቦቼ ስለዚህ እዚህ ጋር አሁን መነሻ ቅጥያውን ነው ይዤላችሁ የመጣሁት ማለት ነው። ያ ማለት ሶስት ፊደል ነው እዚህ ጋር ያለው እ ን ዲ እንዲ ይላል። እነኚህ ሶስቱን ፊደሎች አንድ ላይ አጣምረን እንዲ የሚለውን ቅጥያውን ተጠቅመን የተለያዩ ቃላቶችን እንዴት እንመሰርታለን የሚለውን ሐሳብ በግልጽ የማሳያችሁ ይሆናል። እናንተም እስከ መጨረሻው በደንብ እንድትከታተሉኝ ይሁን። እዚህ ጋር ለምሳሌ የመጀመሪያው እ ን ዲ እንዲ ይላል። ከዛ በኋላ እስኪ አብረን እናንብብ። ደውልልኝ ይላል ደውልልኝ ይላል። አያችሁ ውድ ቤተሰቦች፣ እስኪ አንድ ላይ ለማንበብ እንሞክር። እንዲ ደውልልኝ፣ እንዲ ደውልልኝ። አያችሁ እንዲ ደውልልኝ፣ እንዲ ደውልልኝ ይላል። እንዲደውልልኝ ማለት ምን ማለት ነው? ውድ ቤተሰቦቼ፣ ለምሳሌ እናንተ ከሰው ጋር እያወራችሁ ወንድሜ እንዲ ደውልልኝ ንገረው ካላችሁ እንዲ ደውልልኝ ማ ወንድማችሁ ሌላ ሰውን ሶስተኛ ሰውን እየጠየቃችሁ ነው ማለት ነው። ወንድማችሁን ሳይሆን ወንድማችሁን ሊያገናኛችሁ የሚችለውን ሰው እየጠየቃችሁ ነው ማለት ነው። ወንድሜ እንዲደውልልኝ ንገረው ካላችሁ ወንድማችሁ እንዲደውልላችሁ ሌላ ሰው እንዲያዘው ወንድማችሁን እያደረጋችሁ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ ለምሳሌ ይህንን በተለያየ ጊዜ መጻፍ ትችላላችሁ። ወንድሜ ስልክ እንዲደውልልኝ ንገረው ወይም ወንድሜ ሜሴጅ እንዲጽፍልኝ ንገረው ብላችሁ ከወንድማችሁ ጋር አንድ ላይ በማትሆኑበት ጊዜ እንዲደውልልኝ የሚለውን ቃል ልትጠቀሙ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም ጥሩ። እዚህ ጋር የምታዩትም አሁንም እንንዲ ይላል፣ እንዲ ይላል፣ ደርስ እንዲ ደርስ ይላል፣ እንዲ ደርስ ይላል። ለምሳሌ የሆነ ዕቃ ኦንላይን ላይ ያዛችሁ ከሆነ ስልክ ከሆነ ለምሳሌ ስልኬ ቶሎ እንዲደርስ እፈልጋለሁ ብላችሁ እንዲደርስ የምትለዋን ቃል እዚጋ ልትጠቀሙ ለተጠቀሙ ትችላላችሁ። እንዲደርስ እንዲደርስ ይላሉ ቤተሰቦቼ፣ በጣም አሪፍ። ያዘዛችሁ የትኛውም ዕቃ ሊሆን ይችላል። የዕቃውን ስም ትጠሩና ስልክ ከሆነ ስልኬ እንዲደርስ እፈልጋለሁ። ደሞ ሌላ ነገርም ከሆነ የምትፈልጉት ልብሴ ቶሎ እንዲደርስ እፈልጋለሁ ብላችሁ ሜሴጅ መጻፍ ትችላላችሁ። ነገር ግን እንዲደርስ የሚለው ሲጻፍ እንደዚህ ነው። አያችሁት? እንዲ የሚለው እንደዚህ ይጻፋል። ከዛ በኋላ ደርስ የሚለውን እዚህ ጋር ከፊት ያለው ሶስቱ ፊደል ይወክላል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እስካሁን እየተጠቀም ነው ያለው ቅጥያ ማን ነው? እንዲ የሚለው እንዲደርስ፣ እንዲደውልልኝ የሚለውን ሀሳብ እያሳያችሁ ነው። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል ካላችሁ እንዲ እንዲ የሚል አለ። አሁንም እንዲ የሚል አለ። አሁንም ከዛ መርጥ እቺ ሶስቷ ፊደል መርጥ ይላል። አያችሁት? እንዲመርጥ፣ እንዲመርጥ። እንዲ ለምሳሌ የተለያየ ነገሮች ለምሳሌ የተለያየ አረፍተ ነገሮችን ይህንን ቃል በመጠቀም መመስረት ይችላላችሁ። አንድ ምሳሌ ልስጣችሁ። ለምሳሌ ልብስ እንዲመርጥ እፈልጋለሁ ካላችሁ፣ ስልክ እንዲመርጥ እፈልጋለሁ ካላችሁ የእናንተ ምርጫ ሳይሆን ሌላ ሰው እንዲመርጥ እንደምትፈልጉ እያሳያችሁ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? እንዲ ይላል። እንዲጠናቀቅ ይላል። ውድ ቤተሰቦቼ፣ እንዲጠናቀቅ እንዲጠናቀቅ ማለት እንዲያልቅ እንደማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ምን ይላል? እንዲ እንዲገነዘብ እንዲገነዘብ። እንዲገነዘብ ይላል። ውድ ቤተሰቦች እንዲገነዘብ ማለት እንዲያስተውል ወይም እንዲያውቅ እንደማለት ነው። ውድ ቤተሰቦቼ በጣም አሪፍ። ሌላኛው ደግሞ እዚህ ጋር የምታዩት ምን ይላል? አብረን እናንብብ። እንዲ የምትለዋ ሶስቷ ፊደል እዚህ ጋር አለች። መቼም አጠፋም ምክንያቱም ዛሬ የምንማረው ቅጥያው ነው። ስለዚህ እችን ቅጥያ በመጠቀም በተለያዩ ቃላት ውስጥ በመጀመሪያ በማምጣት የተለያዩ ቃላትን አስረዝመን ማንበብ እንደምንችልና የተለያዩ ቃላትን ደግሞ በሱ ላይ በመጨመር ትርጉም እንዲሰጥ በማድረግ እያነበብን ነው ማለት ነው። እስካሁን እንዲ፣ እንዲላክላቸው እንዲላክላቸው ይላሉ ቤተሰቦች። አያችሁት። እንዲላክላቸው ማለት ምን ማለት ነው? ለምሳሌ እናንተ የሆነ ስጦታ በሆነ ሰው እጅ ላይ ያስቀምጣችሁ ይሄ ስጦታ ለቤተሰቦቼ እንዲላክላቸው እፈልጋለሁ ብላችሁ መጻፍ ትችላላችሁ ማለት ነው። እንዲደርስላቸው፣ እንዲላክላቸው ማለት እንዲደርስላቸው ወይም ወደ እነርሱ እንዲሄድ እፈልጋለሁ። ይህ ነገር ወደ እነርሱ እንዲሄድ እፈልጋለሁ ካላችሁ እንደዚህ ነው። ገንዘብ ሊሆን ይችላል። ለምሳሌ ገንዘብ ለቤተሰቦቼ እንዲላክላቸው ፈልጋለሁ ስለዚህ ላክላቸው ብላችሁ ማዘዝ ትችላላችሁ እዚህ ጋር የምታዩት ሌላኛው ምን ይላል ትንሽ ረዘም ይላል ለማንበብም ያስቸግራል ጀማሪ የሆናችሁ የቃል ትንሽ ረዘም ስላለ ከኔ ጋር ቀስ ብላችሁ እንድታነቡ ይሁን እንዲጨፈጨፍ እንዲጨፈጨፍ እንዲ ጨፈጨፍ ይላል ውድ ቤተሰቦቼ በጣም አሪፍ እንዲጨፈጨፍ ማለት ጅምላው እንዲጠፋ ለምሳሌ አንድ ነገር ተጨፈጨፌ ሲባል ጠፋ አጠፉት ከነጭራሹ አጠፉት አወደሙት የሚለውን ቃል ለማሳየት ነው ስለዚህ እንዲጨፈጨፍ ይላል ይሄ ውድ ቤተሰቦቼ በጣም አሪፍ እዚ ጋር የምታዩት ሌላኛው ምን ይላል እን እንዲ ደሰቱ እንዲ ደሰቱ ይላል እንዲ ደሰቱ ይላል እንዲ ደሰቱ ይላል ውድ ቤተሰቦች አንድ ላይ ሲነበብ እንዲደሰቱ ማለት ምን ማለት ነው ካላችሁ ሁላችሁም ይህንን ታውቃላችሁ። ብዙም የሚከብድ ቃል አይደለም፣ ግን በተለያየ አረፍተ ነገር ይህንን ቃል መጠቀም ትችላላችሁ። ይህንን ቃል ተጠቅማችሁ የተለያየ አረፍተ ነገሮችን መመስረት ትችላላችሁ። ለምሳሌ ቤተሰቦቼ እንዲደሰቱ እፈልጋለሁ ብላችሁ መጻፍ ብትፈልጉ እንዲደሰቱ የሚለው ቃል ከዚህ ቃል አውጥታችሁ መጻፍ ትችላላችሁ። ጓደኞቼ እንዲደሰቱ እፈልጋለሁ ደግሞ ዘመዶቼ እንዲደሰቱ እፈልጋለሁ ብላችሁ እንዲደሰቱ የምትለዋን ይችን ቃል በመጠቀም የተለያየ አረፍተ ነገር ከዚህ ቃል ተነስታችሁ መመስረት የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ በጣም አሪፍ እዚ ጋ ደግሞ ምን ይላል እን ዲያምር እንዲያምር ይላል አያችሁ ውድ ቤተሰቦች እን ዲያ ምር እንዲያምር እንዲያምር ማለት ምን ማለት ነው እንዲዋብ ማለት ነው ያ ማለት ውብ እንዲሆን እንዲያምር ማለት ነው። ለምሳሌ ይህን ቃል ተጠቅማችሁ የተለያየ አረፍተ ነገር መመስረት ትችላላችሁ። ቤቴ እንዲያምር እፈልጋለሁ ብላችሁ መጻፍ ትችላላችሁ። ስለዚህ ይህን ቃል በተለያየ አረፍተ ነገሮች መጠቀም እንደምትችሉ አሳይቻችኋለሁ ማለት ነው። ውድ ቤተሰቦቼ እዚህ ጋ ያለው ደግሞ ሌላኛው ቃል ደግሞ አብረን እናነባለን። ምን ይላል እ እንዲጀምሩ ይላል። ውድ ቤተሰቦች እንዲጀምሩ ማለት ምን ማለት ነው ካላችሁ የሆነ ነገር ወይም ስራ ሊሆን ይችላል። እናንተ አዛችሁ ያንን ነገር ካልጀመሩ እናንተ ደግሞ በሜሴጅ ቤት መስራት እንዲጀምሩ ወይም ልብስ ማጠብ እንዲጀምሩ ብላችሁ ለሌላ ሰው መጻፍ ትችላላችሁ። የጻፋችሁለት ሰው ሌላውን ሰው ማዘዝ ይችላል ማለት ነው። እንድትጀምሩ ታዛችኋል ብላችሁ ማዘዝ ትችላላችሁ ማለት ነው። ውድ ቤተሰቦቼ እንዲጀምሩ ይላል። በጣም አሪፍ እዚህ ጋር የሚለው ደግሞ ምን ይላል? እዚህ ጋር ደግሞ ምን ይላል? አሁንም እስካሁን ድረስ እንዲ የሚለው ቅጥ ያለ ማለት ነው። እንዲዘጋጅ ይላል። አያችሁት? የሆነ ነገር እናንተ ፈልጋችሁ ለምሳሌ ስጦታው እንዲዘጋጅ እፈልጋለሁ ብላችሁ መጻፍ ትችላላችሁ። ይህ ማለት ምን ማለት ነው? ስጦታ ለምሳሌ የምትሰጡት ስጦታ እንዲዘጋጅ እፈልጋለሁ ብላችሁ ለመጻፍ ብትፈልጉ እንደዚህ ይጻፋል። እንዲዘጋጅ የሚለው እንደዚህ ይጻፋል ማለት ነው ውድ ቤተሰቦቼ። እዚህ ጋር የምታዩት ደግሞ ሌላኛው ምን ይላል? እንዲሰጣቸው እንዲሰጣቸው ይላል። እንዲሰጣቸው እንዲሰጣቸው ማለት ምን ማለት ነው ካላችሁ እንዲያቃብላቸው ማለት ትችላላችሁ? በጣም አሪፍ። ወደ ቀጣዩ እንሄዳለን። እዚህ ጋር የምታዩት ደግሞ ምንድን ነው የሚለው? እንዲያስተምረኝ እንዲያስተምረኝ ይላል። አያችሁት? እንዲያስተምረኝ ማለት ለመማር ፈልጋችሁ ለምሳሌ ትምህርት ሊሆን ይችላል። ለምሳሌ አንድ መምህር በጣም የምትወዱት መምህር እንዲያስተምራችሁ ከፈለጋችሁ ምንድን ነው የምትሉት? አንተ እንድታስተምረኝ እፈልጋለሁ ብላችሁ ለመጻፍ ብትፈልጉ እንደዚህ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ አለ እንዲ እንዲህ ይላል እሱ። በቃ ግልጽ ነው፣ ሁሉም ቦታ እየተጠቀምን ስለሆነ ለዛ ነው ቀስ ብዬ ማላነበው። አንድ ያውቃቸዋል እንዲ ጨመር፣ እንዲ ጨመር እፈልጋለሁ። ለምሳሌ አንድ ምሳሌ ልስጣችሁ። ለምሳሌ እየሰራችሁ ከሆነ እርዳታ የሚያስፈልጋችሁ ከሆነ ሰው እንዲጨመር እፈልጋለሁ ካላችሁ ለዛ ነገር ሌላ ተጨማሪ ኃይል እንደሚያስፈልጋችሁ እየነገራችሁ ነው ማለት ነው። ሰው እንዲጨመር እፈልጋለሁ፣ ይህን ነገር ብቻዬን መወጣት አልችልም፣ ስለዚህ ሌላ ተጨማሪ ኃይል እፈልጋለሁ እያላችሁ ነው ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። እዚህ ጋር ሌላው ደግሞ ምን ይላል? ትንሽ ረዘም ይላል። እስኪ አብረን እናንብብ። እንዲ እንዲሸጥላቸው ወደ ቀጣዩ እናመራለን። እዚህ ጋር ያለው ምን ይላል? እንዲሳካል እንዲሳካል ይላሉ። ድቤ ሰቦች አያችሁት? እንዲሳካል የሚለው ቃል አለ። ይህን ቃል በተለያየ ቦታ መጠቀም እንችላለን። ለምሳሌ አንድ ሰው ትምህርት ወይም ፕሮሰስ ከጀመረ፣ ውጭ ሀገር ለመውጣት ከፈለገ እንዲሳካል እመኛለሁ ብላችሁ ለመጻፍ ብትፈልጉ እንደዚህ መጻፍ ትችላላችሁ ማለት ነው። የሆነ ነገር ሊጀምር እያሰበ ከሆነም እንዲሳካል እመኛለሁ። ስለዚህ ጥሩ ነገር እንዲገጥም እመኛለሁ እንደማለት ነው። ውድ ቤተሰቦቼ እንዲሳካል እፈልጋለሁ የሚለውን ሀሳብ በተለያየ ቦታ መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ እንዲሳካል እፈልጋለሁ ብላችሁ መጽሐፍ ከፈለጋችሁ እንዲሳካል የሚለው ቃል እንደዚህ ነው የሚጻፈው እስካሁን ድረስ ግን እንዲህ የሚለው ቅጥያ እስካሁን አልጠፋም ስላለ እሱን ተጠቅመን የተለያየ ቃላቶችን ከሱ ጋር እያዋህድን ጥሩ ቆንጆ የሆነ ቃል እየመሰረት እንገኛለን። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር የምታዩት ምንድን ነው ካላችሁ፣ እንዲጨርስ እንዲጨርስ ይላል። አያችሁት? እንዲጨርስ እንዲጨርስ ይላል። ውድ ቤተሰቦቼ ቶሎ እንዲጨርስ እፈልጋለሁ ካላችሁ፣ ለምሳሌ የሆነ ነገር እየሰራ ከሆነ አንድ ሰው ያንን ነገር እናንተ የምታዙ ከሆነ ቶሎ እንዲጨርስ እፈልጋለሁ ካላችሁ ያ ሰው ያንን ነገር በፍጥነት እንዲያጠናቅቅ እየፈለጋችሁ እንደሆነ ነው የሚያስረዳው ማለት ነው። በጣም አሪፍ እዚህ ጋ የመጨረሻው ቃል ደግሞ ምን ይላል? ትንሽ ረዘም ይላል። እንዲ እንዲጠቀሙበት እንዲጠቀሙበት ይላል። እንዲጠቀሙበት ማለት ምን ማለት ነው ካላችሁ፣ ሁላችሁም ታውቃላችሁ። ለምሳሌ አንድ ነገር እናንተ ልካችሁ፣ ቤተሰቦቼ እንዲጠቀሙበት እፈልጋለሁ፣ ወንድሜ እንዲጠቀምበት እፈልጋለሁ ብላችሁ መጻጻፍ ትችላላችሁ ማለት ነው። እዚህ ጋር የሚገኘው ቃሉ ግን ምን ይላል? እንዲጠቀሙበት ይላል። እንዲጠቀሙበት ይላል። በጣም አሪፍ። ውድ ቤተሰቦቼ ለዛሬው ያቀረብኩት ይህንን ይመስላል። ሳጠቃልልላችሁ እንዲ የሚለውን ቅጥያ በመጠቀም የተለያዩ ቃላቶችን እየመሰረትን እያየን ነበረ ማለት ነው፣ ውድ ቤተሰቦች። ነገር ግን ከተለያዩ ቃላቶች ጋር ሲዋሄድ ወይም ከተለያዩ ቃላቶች ጋር አንድ ላይ ሲሆን ሙሉ የሆነ ቃል ይሰጠናል ማለት ነው፣ ውድ ቤተሰቦቼ። ስለዚህ ቅጥያ በራሱ ቆሞ ፍቺ የማይሰጥ ነገር ግን ከሌሎች ቃላቶች ጋር ተደምሮ የምናገኘው ነገርን ቅጥያ ነው የምንለው ማለት ነው፣ ውድ ቤተሰቦቼ ስለዚህ እዚህ ጋር ከሁሉም ከብዙ ቃላቶች ጋር ራሳቸው ከቻሉ ቃላቶች ጋር ተገጣጥሞ የተለያየ ፍቺዎችን እያገኘን አይተናል ማለት ነው ውድ ቤተሰቦቼ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። እርግጠኛ ነኝ ይህን ቻናል ሳታቋርጡ ከተከታተላችሁ የእውቀት ደረጃችሁን እንደምታሻሽሉ፣ ምክንያቱም ብዙ ተማሪዎች በጣም እንደተለወጡና ይህን ቻናል በመከታተል ብቻ ማንበብና መጻፍ እንደጀመሩ እያመሰገኑኝ ስለሆነ ነው። ውድ ቤተሰቦች እናንተም ይህንን እድል አዲስ የሆናችሁ እንድትጠቀሙ ይሁን። ከዚህ በተጨማሪ ደግሞ በጣም አስደሳች ዜና፣ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች እያስተማር እንገኛለን። ውድ ቤተሰቦቼ፣ ስለዚህ እናንተ ደግሞ በተለያየ አጋጣሚ መሰረታዊ የሆኑ የማንበብና የመጻፍ ችሎታችሁን ያላገኛችሁ ወይም በተለያየ ምክንያት በአግባቡ ትምህርታችሁን መከታተል ያልቻላችሁት ይህንን እድል እንድትጠቀሙና በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ ሆናችሁ በራሳችሁ የሚደንቅ ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ፣ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ አድርገናችሁ ማሰልጠናችን ነው። ውድ ቤተሰቦቼ ታዲያ ይህንን ትልቅ እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትስአፕ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ ከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናል